ከልስትፈልጉ አጠቃላይ የጎንደር ሰው በናቱ ይዘቅዘቅ መድራ የለመይደር ር ትከዳላችሁ ሁላችሁም፣ እነግርሻለሁ አለው። እናቴ ከመቃብር ወታ ይቅር በ የሚባል አንቺን ይቅር አልልሽም። ከዛም አልፎ ደግሞ ሰኞ ወይም ማክሰኞ የሚደርስሽን ወረቀት ጠብቂው። ደህና ደሩ። አመሰግናለሁ። እኛም እናመሰግናለን። ስለዚህ መዲናዬ፣ ሌበር ኦፊስ ሄደሽ ክስሽን አቅርቢ። ሳንጠፋ ጠፋች ብላ ነው። ሳንጠፋ ስትይ ሌበር ኦፊስ ምን ይጠይቅሻል? አለመጥፋት ማለት እቤት ውስጥ ነበርሽ ወይ? አንቺ ኮንትራት ነሽ። ስለዚህ እቤት ነበርሽ ወይ ብሎ ይጠይቅሻል። እዚህ ጋር አሉ የተቀመጡ ይጠይቋል። ሙሉ መረጃ ይዘዋል። በቃ አርፈሽ ገባት ማለት ነው። አለመግባት እችላለሁ ግን ለምን ብዬ መግባት ስላለብኝ አይደለም። አለመግባት አትችም። ወደድሽም ጠላሽም ትገቢያለሽ። ምክንያቱም ስሚ፣ መጀመሪያ አዳምጪኝ። ልመልስ አልችልም ስሩን መለሽም አልመለሽም ልብስ ለልጆቹ ጉዳይ የምታቀ አንችና አንች ብቻ ነሽ። ለልጅሱ ማሳልፈሽ የምሰጩ አንች ነሽ። ስለዚህ ትገቢያለሽ። ቮይስሽም አለ ብር እንደምትፈልጊ ብር እንደምትፈልጊ ብር ስጠኝ እንዳልሽው ቮይስሽ አለ። ስለዚህ አንችና የእሱ ግንኙነታችሁ በብር ነው። ነገር ግን ይቺ ልጅ ደግሞ ሀቅ ስላላት፣ እውነት ስላላት አንችን ይዛሽ መምጣለች። ስለዚህ አለመግባት አልችልም። አቲም ትገቢያለሽ፣ ወድሽ ሳይሆን በግድሽ። የሰው ህይወት በአንች ይጃ ብሩን ለምን ነበር የጠየቅሽው? አንቺ ይህን ያክል ርቀት መግባባት ከሌለሽ፣ ብሩን እሷ ቮይሱን አግኝተዋለች። የራሱ ልካል ልከሽልኛል፣ ሰምቼዋለሁ። ብር ለምን ጠየቅሽው? እሱን አንቺ ማተግባቢ ከሆነ እንደዚህ አይነት ግንኙነት ከሌለሽ ለምን ብር ጠየቅሽው? ከየት ሀገር ወደ የት ሀገር ልሄድ ነው የሚል የሆነ ቮይስ ነው። በገንዘብ ያስፈልገኛል፣ በፍጥነት አስገባልኝ በምን ምክንያት ነው ገንዘብ አስገባልኝ ያልሽ? ዘመድሽ ነው? ግንኙነት አለሽ? ባልሽ ነው? ሰሞኑን የነበረውን ግጭት ታውቃላችሁ። አማራው ከተባለ ልጅ ጋር የምናውቀው ባለቤቷ እጮኛዋ እንዲህ አይነት ነገር እንደነበረ ነው። ነገር ግን ባለትዳርና የልጅ አባት ሲሆን እሱ ከዛም አልፎ ደግሞ እሷን ሲረዳት ነበር። መጀመሪያ ላይ አይዲያ አሰርቶላታል ሱቁ እንትን እንደተባለ እንደተጀመረ እቃዎች አስገብቶላታል። አይዲው ተሰርቷል። ነገር ግን የገቡት እቃዎች በሙሉ በሰው ብር የገቡ ናቸው። ያው በብድር ማለት ነው። ከዛ በኋላ ደግሞ የገቡት እቃዎች እንዳሉ በእሷ ስም ከተለያዩ ሰዎች እዚህ ጋር መረጃዎቹን ሁሉ ቼክ አድርገን ጨርሰን ነው ከተለያዩ ሰዎች በእሷ ስም ገንዘብ ተቀብሏል። እሷም የሰራችበትን እያንዳንዱ ነገር ወደ እሱ ጋ ነው የሚላከው፣ የሚገባው። ዝም ብላ በደመ ነፍስ ነው እዚጋ ያለችው ልጅ እሷ ያው እኛ ከሷ በተረዳ ነው በሰጠችንም መረጃዎች እኛ የዛን ጊዜ ጠብ ሲነሳ አማራን አሰደቡ፣ አማራ እንደዚህ ተባለ፣ ጎንደር እንዲህ ተባለ ነው አደል ያለው። በኋላ ላይ እህታችን ድምፁን ታሰማናለች ትንሿ ማለት ነው። ጭራሽ አማራን ረግጦ ጎንደርን ሌላውንም የሚሳደበው እሱ ነው። እሷን እያስፈራራት እኔ በምን ራሱ እንደሚያስፈራራት እንዲሁ ልጅቷ አለማወቋን ማንም አብሯት እንደሌለ፣ ሲጀመር ከሁሉም ሰው አርቋታል። ከየጓደኞቿ ከአንቺ ጀርባ አናገሩኝ፣ እኔ ፈልገውኛል፣ እንዲህ ብለዋል እያለ የተለያዩ ኢንፎርሜሽን እየሰጠ እንዳለ ከጓደኞቿ አቆራርጧታል። የዛን ዕለትም እኛ ጋር ስትመጣ ለእርቅ እሱ ገብቶ የበጠበጠበት ሰበብ ምንድን ነው? ይህን ፍራቻ ነው፣ ከእነዚህ ሰዎች ጋር ስትገናኝ ነገ ጥሩ ሪሌሽን ይኖራቸዋል፣ ነገሮችን ታቅና ታጠቃኛለች ወይም ጉዳይን ታወጣዋለች በሚል ነው እና ልጅቷን ሙሉ በሙሉ ተቆጣጥሮ በስሟ ከተለያዩ ሰዎች በዚህ ጉዳይ ላይ ወንድማችን ወልደ ጊዮርጊስ የእህታችንን ሕይወት ያተረፋት እሱ ነው። በሞትና በሕይወት መሀል ሆና ልጅቷን ከሞት አትርፎ እሱንም የተወሰነ ነገር አታሎታል። ሀያ ሺ ጠይቆ አስር ሺ ወስዶበታል። አስር ሺውንም ያተረፈችለት ራሷ ትንሿ ናት፣ ልጁ ብቻ በትንሿ አስር ሺ መጀመሪያ ወስደናል። ከዛ ደግሞ እንደገና ሀያ ሺ ድጋሚ ነው የጠየቅ ነው፣ ሌላ ሀያ ሺ ኤኒዌይ፣ በዚህ እና በዛ መንገድ ልጅቷን እየተጠቀማት ነው አሁን አንቺ በዚህ ላይ ነው እኔ ይቅርታ አድርጉልኝ ሁላችሁም ማለት የጎንደር ሁላችሁም ይቅርታ አድርጉልኝ። ምክንያቱም ባለፈው እሱን የሱን ሳሰሚ ከሱ ሄድሽ እኛን ትተሽላላችሁ በሙሉ ይቅርታ። ለምን ሀገሬ ስለተሰደበብኝ ነው የሄድኩት። ሀገሬን ሲሰድበው እኔ ሀገሬን ከሰደበብኝ እሱ ምንድን ነው አላቀው ማለት ነው ብዬ

አደባባይ ላይ ገበናሽ አይሰጣም ብዬ ነገር ያልቅለታል። ሁሉም ነገር ነው የሚያከትምለት። እኔ ለአንቺ ብዬ አደባባይ ላይ ገበናሽ አይሰጣም ብዬ አስወርጀሽ ድጋሚ መማር ቤት ትሄድሽ አስረድቻቸዋለሁ። መማር ማን ስለሆነች ነው የምትገቢው እሷ ቤት። ይሄ ነገር የኔና ያንቺ የመጨረሻ የህይወታችን ፍጻሜ እንደሚሆን ወቂ መርጠሽ መሄድ ትችያለሽ። ልጅ የእናትኝ ይንሰኝ ብዬሻለሁ። እኔ ተናግሬያለሁ። ከዚህ በኋላ ምንም ላደርግሽ አልችልም። ከዚህ በኋላ ሌላ ኮተት ብታመጭል ሌላ ስድብ ብታሰድብኝ እኔ ተናግሬያለሁ እኔ ተናግሬያለሁ ውድ ከራሴ ዞር ብያለሁሽ ከገባሽ የኔና አንቺ ነገር እዚህ ላይ ያበቃል በአንድ ደቂቃ ውስጥ ሁሉንም ነገር ነው የሚዘጋው በቃ ምክንያቱም የማታከብረኝ ሚስት አልፈልግም

በደንብ ስትፈልጉ አጠቃላይ የጎንደር ሰው በአናቱ ይዘቅዘቅ። መድረ የለማኝ ዘር ናታችሁ፣ ትገዳላችሁ ሁላችሁ አንድ ጎንደር የደና ጎንደር ያላገኙ ውሸታሞች፣ ሌቦች፣ ጎዳችሁ የምትገዙ ጭበራ ሙላ ወንድም፣ ይበቃ። ይህ ነው በፎቶ የምታዩት ሰው ነው በዚህ ልክ የሚናገረው እና ያውቀው ሰው ካለን ያውቀዋለሁ ይበል እዚህ ጋር